በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። እንኳን በጥቅምት 21 ቀን ታስበውና ተከብረው ለሚሆኑ ለቅዱሳን በዓላት እመቤታችን ቅድስት ድንግል ማርያም ተአምራትን አድርጋ አርያው ማትያስን ከእስር ቤት ያወጣችበት የነቢዩ ኢዩኤል የዕረፍቱ መታሰቢያ የማርታና የማርያም ወንድም የቅዱስ አልዓዛር ሥጋው ከቆጵሮስ ሀገር የፈለሰበት የቅዱስ አባት አባ ዮሐንስ ዘኢየሩሳሌም የእረፍቱ መታሰቢያ በዓል በሰላም አደረሳቸው አደረሰን። እመቤታችን ቅድስት ድንግል ማርያም ለሐዋርያው ማትያስ ያደረገችለት ተአምር። በዚችም ቀን እመቤታችን ቅድስት ድንግል ማርያም ተአምራትን አድርጋ ደቀ መዝሙር ማትያስን ከእስር ቤት አዳነችው። የከበሩ ቅዱሳን ወንጌልን በዓለም ዙረው ይሰብኩ ዘንድ እጣ ሲጣጣሉ ለቅዱስ ማትያስ እጣ የደረሰው ሰውን ወደሚበሉ ሀገር ሰዎች ነበር። ይህቺም ሀገር አስኮጤስ የተባለች ሩሲያ እንደሆነች የቤተ ክርስቲያን ታሪክ ጸሐፊዎች ፍንጭ ሰጥተዋል። ማትያስም እነዚህ ሰውን የሚበሉ ሰዎች አገራቸው እንደደረሰ አይኑን አውልቀው አሰሩት። ምግባቸውም የመጻተኛ ሰው ሥጋ ነው። በልማዳቸው መሰረት መጻተኛን ሰው ገና እንደያዙት አይኖቹን አውልቀው በእስር ቤት ያኖሩታል። እስከ ሰላሳ ቀንም ድረስ ሳር እያበሉ ያስቀምጡትና በሰላሳኛው ቀን አውጥተው አርደው ይበሉታል። ሐዋርያው ማትያስን በልማዳቸው መሰረት አይኖቹን አውልቀው አሰሩት። ሐዋርያው በእስር ቤት ውስጥ ሆኖ በዚያ ላይ አይኖቹ ታውሮ ሳለ በጭንቅ ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስና ወደ እመቤታችን ይለምን ነበር። ነገር ግን እመብርሃንና ልጇ መድኃኔ ዓለም ሰላሳኛው ቀን ሳይፈጸም ሐዋርያው አንድርያስን ወደ እርሱ ላኩለት። ማትያስም አይንፈወሱለትና ማየት ቻለ። እንድሪያስም በተዘጋው በር በተአምራቱ ገብቶ እስር ቤት ውስጥ ያሉ እስረኞችን በስውር አውጥቶ ከከተማ ውጭ ካስቀመጣቸው በኋላ ሁለቱ ሐዋርያት ተመልሰው ሰውን ለሚበሉት ሰዎች ተገለጡላቸው። እነርሱም ይዘው በአንገታቸው ገመድ አስገብተው ለሶስት ቀን በሀገራቸው ጎዳናዎች ላይ ሁሉ ጎተቷቸው። ሁለቱም ሐዋርያት በጸሎታቸው ከእስር ቤት ምሰሶ ስር ውሃ ፈለቁና ውሃው ሀገራቸውን ሁሉ እስኪያጥለቀልቅና ሰዎቹንም እስከ አንገታቸው ድረስ እስከሚደርስ ሞላ። ሁሉም በተጨነቁ ጊዜ ሁለቱ ሐዋርያት በፊታቸው ተገለጡና በጌታችን እመኑ ትድናላችሁ በማለት ወንጌልን ሰብከውላቸው አሳመኗቸው። ምስጢራትንም ሁሉ ገለጡላቸው። ደግሞም የአራዊት ጠባይን ከሰዎች ያርቅላቸው ዘንድ ወደ ጌታችንና ወደ ተወደደች እናቱ ከጸለዩ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው ያ የአውሬነት ጠባያቸውም ጠፍቶላቸው የዋህ ቀንና ርኅሩኆች ሆኑ። አውሪያትም ሃይማኖትን እያስተማሯቸው ሰላሳ ቀን አብረዋቸው ከተቀመጡ በኋላ አገልጋይ ኤጲስቆጶሳትን ካህናትንና ዲያቆናትን ሹመውላቸው ወደ ሌላ ሀገር ሄዱ። ለሐዋርያት ሞገሳቸው፣ ጣዕመ ስብከታቸው የሆነች ክብርት እመቤታችን ለእኛም ትለመናን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።